ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ አራት 2017 ዓ ምት የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎችና በሺ የሚቆጠሩ ትምህርት ቤቶች ስራ እንዳቆሙ ተገልጿል። ትሰሙታላችሁ። የአማራ ፋኖ በዘመቻ አንድነት በተለያዩ ግንባሮች እያደረገው ያለውን ተጋድሎ እንደቀጠለ ነው። ዝርዝር የጦር ግንባር መረጃዎችን ይዘናል። የአገዛዙ ባለስልጣናት በመርካቶ የሚገኙ የመኪና ማቆሚያዎችን ሸንሽነው ለሱቅ እየሸጡና ለግላቸ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 በአማራ ክልል በሚሊዮን የሚቆጠሩ ተማሪዎችና በሺ የሚቆጠሩ ትምህርት ቤቶች ስራ እንዳቆሙ ተገለጸ። የአማራ ማህበር በአሜሪካ በኢትዮጵያ እየተካሄደ በሚገኘው የአማራ ጦርነት ውስጥ ባለው የትምህርት ሁኔታ ላይ ልዩ የምርመራ ዘገባ አውጥተዋል። የሪፖርት ጦርነትና ፖለቲካዊ ሁከት በትምህርት አሰጣጥና በአካባቢው የትምህርት መሰረተ ልማቶች ላይ ያሳደረውን ተጽዕኖ አጠቃላይ እይታ ለማቅረብ ያለመ መሆኑን ማህበሩ አመልክቷል። ይህ ዘገባ በወጣበት ወቅት የአማራ ክልል ከአራት ዓመታት በላይ በዘለቀ ያልተቋረጠ ብሔር ጦርነት ውስጥ ገብቶ ይገኛል ያለው የማህበሩ ሪፖርት የቅርብ ጊዜው ጦርነት በክልሉና አጎራባች አካባቢዎች ከ30 በላይ ዋና ዋና እና ከተሞችን አጠቃለው በመያዛ 2015 ዓ ም የተካሄደ ክልላዊ ህዝባዊ ተቃውሞ ሰልፎችን ተከትሎ ተፈጠረው የአማራ ጦርነት ነው ብለዋል። የአማራ ህዝብን ጥያቄዎች በመመለስ ፈንታ በመያዝያ 2015 መገባደጃ ላይ በአብይ አህመድ የሚመራው የኦሮሞ ብልጽግና ፓርቲ አገዛዝ በጽንፈኞች ላይ የሚደረግ የህግ ማስከበር ዘመቻ ብሎ በማወጅ ለሁለት ተከታታይ ዓመታት በኦሮሞ ልጽግና ወታደሮችና በአማራ ፋኖ ራስን የመከላከል ኃይል መካከል ጦርነት እየተካሄደ እንደሚገኝ አንስቷል። የትጥቅ ጦርነት ከጀመረበት ጊዜ አንስቶ ግጭቱ ወደ ሁሉም የክልል አስተዳደር ዞኖች በመስፋፋት በሚሊዮን የሚቆጠሩ ነዋሪዎችን ክፉኛ ጎድቷልም ብለዋል። በጦርነቱ ሂደት ወቅት በመላው የአማራ ክልልና ሌሎች የኢትዮጵያ አካባቢዎች በአገዛዙ ታጣቂዎች እጅ በአማራ ሰላማዊ ህዝብ ላይ የሚፈጸመውን ከፍተኛ የዓለም አቀፍ ህግ ጥሰቶችን የአማራ ማህበር በአሜሪካ እየሰነደ እንደሚገኝ አንስቶ ይበየቀኑ ኢላማዊ ሰዎችና ትምህርት ቤቶችን ጨምሮ በሲቪል ኢላማዎች ላይ በአገዛዙ ኃይሎች በሚደረግ ጥቃት በመቶ ሺዎች የሚገመቱ ሰዎች ሰለባዎች ሆነዋል ብለዋል። በአማራ ጦርነት ምክንያት አራት ነጥብ አራት ሚሊዮን የሚገመቱ ተማሪዎች ማለትም ስልሳ ፐርሰንት ከትምህርት ገበታ ውጭ የሆኑ ሲሆን ከስድስት ሺህ የሚበልጡ ትምህርት ቤቶች ላይ ጉዳት ደርሷል። ይህ ዘገባ በአራት ክፍለ ሀገራት በሚገኙ አስራ አንድ የዞን አስተዳደሮች ላይ ልዩ ትኩረት በማድረግ በአማራ የትምህርት ስርዓት ላይ የተፈጠሩ ተጽዕኖዎችን ለመለየት ሞክረዋል። ዘገባው እንደገለጸው ከአምስት 231 ትምህርት ቤቶች በላይ በጸጥታ ችግር በትምህርት ቤት ህንፃዎች ንብረቶች ላይ በደረሰ ውድመትና ትምህርት ቤቶች ለወታደራዊ አገልግሎት እንዲውሉ በመደረጋቸው ምክንያት ከ3.5 ሚሊዮን በላይ ህጻናት ከትምህርት ቤት ውጪ ሆነዋል። ዘገባው የተዘጋጀው በአማራ ማህበር በአሜሪካ የሰብአዊ መብት መርማሪዎች ቡድን ሲሆን ይህም ከአንደኛና ሁለተኛ ደረጃ ምንጮች ጥምር መረጃን በማሰባሰብ የተጠናከረ ነው። በአጠቃላይ ይህ የቅርብ ጊዜ ዘገባ የክልሉ የትምህርት ስርዓት በከፍተኛ ሁኔታ መበላሸቱንና ይህም በአገሪ ሀገሪቱ የአሁንና የወደፊት ትውልዶች ተስፋ ላይ ከፍተኛ ተጽዕኖ እንደሚኖረው ያሳያል ብሏል። ማህበሩ በዚህ ዘገባ ግኝቶች ላይ በመመርኮዝ የአማራ ማህበር በአሜሪካ ይህንን ችግር ሊያቃልሉ ለሚችሉ የዓለም አቀፍ ፖሊሲ አውጮችና ለሚመለከታቸው ባለድርሻ አካላት ተከታታይ ምክረ ሀሳቦችን አዘጋጅተዋል። እነዚህ ባለድርሻ አካላት የአፍሪካ ህብረት፣ የተባበሩት መንግስታት የሰባዊ መብቶች ምክር ቤት፣ የተባበሩት መንግስታት የትምህርት የሳይንስ እና የባህል ድርጅት ዩኔስኮ እና በአጠቃላይ ዓለም አቀፍ የሰባዊ መብት ተሟጋች ድርጅቶችን ያ አጠቃልላል። የአማራ ፋኖ በዘመቻ አንድነት በተለያዩ ግንባሮች እያደረገው ያለውን ተጋድሎ እንደቀጠለ ነው የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ሚያዚያ 2 2017 ዓ ም በአማራ ሳይንት የወረዳው ከተማ መውጫ ነሆር የሚባለው ልዩ ቦታ ላይ የሰፈረውን የሚሊሻ ኃይል ደምስሰዋል ሚያዝያ 3 2017 ዓ ም በዋሮ ግንባር ውቅር በሚባለው ቦታ ከቀኑ 7 ሰዓት እስከ ምሽት 12 ሰዓት የዘለቀ ከባድ ውጊያ የተደረገ ሲሆን ያገዛ ዙ ጦር ከባድ ኪሳራ ደርሶበታል በዚህ ግንባር አምስት የመከላከያ አባላት ሲገደሉ በርካቶች ቁስለኛ ሆነዋል አዳሩንም አገዛዙ አስከሬኑን ማንሳት ሳይችል ቀርቷል ይህ በእንዲህ እንዳለ በጓሜዳ ግንባር ኮክ በተባለች ቦታ በተደረገ ውጊያ መከላከያው ምሽጉን ለቆ ወደ ሌላኛው ምሽግ እንዲሰበሰብ አድርገውታል ሆኖም በተለያዩ ግንባሮች ሽንፈት ያስተናገደው የአገዛዙ ኃይል በከባድ መሳሪያ የንጹሐን ቤቶችን ሲያቃጥል ውለዋል በዚህም ሰባት የንጹሐን ቤቶች ከሙሉ ንብረት ጋር የተቃጠሉ ሲሆን የቀንድ ከብቶችም ቤት ውስጥ እንዳሉ ተቃጥለዋል በተመሳሳይ ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወለው ቤተ አማራ ምስራቅ አማራ ኮር አንድ ካውጃኖ ክፍለ ጦር አራተኛ ወንጭፍ ሻለቃና ሳምነው ክፍለ ጦር አምስተኛ ሻለቃ አንዳንድ ሻምበል በጥምረት በሰሩት ተጋድሎ ታላቅ ድል ተጎናጽፈዋል። ትናንት ሚያዚያ 3 2017 ዓ.ም ከምሽቱ ም 6 ሰዓት እስከ አንድ ሰዓት ከሀያ ድረስ ምሽት 6 ሰዓት እስከ 7 ሰዓት ከሀያ ድረስ አንድ ሰዓት ከሀያ ደቂቃ በፈጀ ፈጣን ማጥቃት ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀ መጠን አንድ ሻምበል አድማ ብተና ሙሉ ለሙሉ ተደምስሷል። እነዚህ የፋኖ ኃይሎች ወልዲያ ከተማ በመግባት ሌላ ተጨማሪ ጀብድ የፈጸሙ ሲሆን ወልዲያ ከተማ መሽጎ የነበረ የጸጥታና የፖለቲካ እንዲሁም ከፍተኛ የዙፋን ጠባቂው ሰራዊት ጀነራሎች በበርካታ ፓትሮሎች በብረት ለበስና ዙ 23 ታጅበው ሌሊቱን ወደ ጭፍራ እንዲሸሹ አድርገዋል። በተጋድሎው ከ40 በላይ ኃይል ሲደመሰስ ከ20 ያላነሰ ቁስለኛ ጨለማውን ተገን በማድረግ ገደል ገብቶ አድሮው ንጋት ተለቅሞ ወልዲያ ሆስፒታል ገብቷል። ጀግኖቹ በተጋድሎ በምርኮ አንድ ብሬን 25 ክላሽ ከ2000 በላይ የብሬን ጥይት ከ1500 በላይ የክላሽ ጥይት በፋኖ ተማርከዋል። በሌላ በኩል የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ ፋኖዎች ሚያዝያ 3 2017 ዓ.ም ከምሽቱ አምስት ሰዓት ተኩል ገደማ ለሞጆ ቅርብ በሆነችው በባልጪ ከተማ ሰርገው ገብተዋል። ፋኖቹ በባልጪ ፖሊስ ጣቢያና በከተማው መዘጋጃ ቤት በመግባትም የአቢይ ጥምር ጦርን ድባቅ መምታታቸውን ክፍለ ጦሩ ለሮሃ አሳውቀዋል። ፋኖቹ በሰነዘሩት ቅስፈታዊ ተኩስ የአገዛዙን ጥምር ጦሩን ሙትና ቁስ ስለኛ አድርገውት ወደ ነጻ ቀጠናቸው መመለሳቸውም ተገልጸዋል። በጎጃም ቀጠና ደግሞ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ መጋቢት 28 2017 ዓ ም ከደጋዳሞት ወረዳ የናሞራ ቀጠና ነዋሪዎች ጋር ውይይት አድርገዋል። በውይይቱ ላይ ለተነሱ ጥያቄዎች የብርጌዱ ሰብሳቢ ዳሞት አለህኝ እና የብርጌዱ ምክትል ሰብሳቢ ዘለቀ ሞላ ምላሽ ሰጥተዋል። በሌላ በኩል መጋቢት 30 2017 ዓ ም ፈረስ ቤት ከተማ ውስጥ ሰፍሮ ከሚገኘው ያገዛዙ ሰራዊት መካከል ሁለት የአገዛዙ ዙፋን ጠባቂ ሰራዊት አባላት ከስምሪት ቀጠና ወጥተው ከነ ሙሉ ትጥቃቸው የወገን ኃይልን ተቀላቅለዋል። ሚያዚያ 1 2017 በደጋ ዳሞት ወረዳ ስር ለሚገኙ የ32 ቀበሌ የጎበዝ አለቆችና የቀጠና አስተባባሪዎች ሲሰጥ የነበረው ተከታታይ የተሃድሶ ስልጠና መጠናቀቁንም ብርጌዱ አሳውቀዋል። በስልጠናው መጠናቀቂያ መርሃ ግብር ላይ የብርጌዱ ሰብሳቢ ዳሞት አለህኝ፣ ምክትል ሰብሳቢ ዘለቀ ሞላ፣ የፖለቲካ ዘርፍ ኃላፊ አዲስ ጥበቡ፣ ወታደራዊ አስተዳደር ኃላፊ ወር ቅነ የኔጌጥ ሎጂስቲክስ ክፍል ኃላፊ ምስጋና ሞላና የጎበዝ አለቃ አስተባባሪ ግዛቸው መኮንን ተገኝተው መልእክት አስተላልፈዋል። በአማራ ክልል ኦሮሞ ብሔረሰብ ልዩ ዞን በከሚሴ ከተማ ከዛሬ ቅዳሜ ከቀኑ ሰባት ሰዓት ጀምሮ በከተማው ክልል ውስጥ በማንኛውም ቦታ ላልተወሰነ ሰዓት የባጃጅ ና የሞተር ሳይክል እንቅስቃሴ እንዲቆም የከሚሴ ከተማ ፖሊስ ድንገተኛ ትእዛዝ አስተላልፈዋል። በከተማው መውጫ እና በመግቢያ በሮች ላይ የመንግስት የጸጥታ ኃይሎች ጥብቅ ፍተሻ በማድረግ ላይ ይገኛሉ። ይህ የሆነበትን ምክንያት ሮሃ ውሃ ማረጋገጥ አልቻለችም። የአገዛዙ ባለስልጣናት በመርካቶ የሚገኙ የመኪና ማቆሚያዎችን ሸንሽነው ለሱቅ እየሸጡና ለግላቸው እያዋሉ መሆኑ ተሰማ። ብልጽግና የተለያዩ አሳሪ ህጎችንና አሰራሮችን በማውጣት በኢኮኖሚ የደህየውን፣ በስነ ልቦና የተጎዳውን፣ በሰላም እጦት የተሳቀቀውን ህዝብ ሌላ መከራ ይጭንበታል። ከወራት በፊት የመርካቶ ነጋዴዎችን በግብር ስም ሱቃቸውን እያሸገና ስራ እንዳይሰሩ በማድረግ ነባሩን ነጋዴና ባለሀብት ነቅሎ ብልጽግናዊ ባለሀብት ለመፍጠር የተደረገው ሙከራ ሙሉ በሙሉ ሳይሳካ ቀርቷል። ታዲያ የዚህ ዝርፊያና ሌብነትን ህጋዊ ያደረገው መንግስት አካል የሆኑ ባለስልጣናት በመርካቶ በሌላ አይነት ሌብነትና ዝርፊያ ተከስተዋል። አስተያየታቸውን የሰጡ ነዋሪዎች ዋቢ በማድረግ መሰረት ሚዲያ ያሰፈረው ጽሁፍ እንዲህ ይላል። ዛሬ ላይ በመርካቶ በጣም እየተለመደ የመጣ ነገር አለ። እሱም የተለያዩ የህዝብ መገልገያ የሆኑና በመንግስት ባለቤትነት በሚተዳደሩ የፌዴራል ቤቶች ኮርፖሬሽን እና ወረዳ በሚያስተዳድራቸው የንግድ ማዕከላት የሚገኙ ፓርኪንጎችን ለግል ሀብት ማካበቻነት መዋል ነው ሲል ያብራራል። የህዝቡ አስተያየቱ ይቀጥልና ራሳቸው ሰዎቻቸው ባወጡት ፓርኪንጎችን ከመኪና ማቆሚያ ውጪ ምንም አይነት ሌላ አገልግሎት እንዳይውሉ የሚለውን ህግ እንኳን ተገዢ ሳይሆኑ በማናለብኝነት ከጥቂት ባለሀብቶች ጋር በመመሳጠር ያለ ጨረታ የአካባቢውን ነጋዴ ባላማከለ መልኩ ያውም የመኪና ማቆሚያ ችግር በሚስተዋልበት መርካቶ ሸንሽነው ሱቅ ሲሰሩ ይስተዋላል ብለዋል። ባለሀብት አልምቶ ሶስት ካሬ የምትሆን ቦታ ከአንድ እስከ አንድ ነጥብ አምስት ሚሊዮን ብር ቁልፍ በመሸጥ ምንም አይነት ህጋዊ መሰረት ስለሌለው ለመንግስት ገቢ ሳስገቡ ያገኙትን ገንዘብ ለግል ጥቅማቸው ተመልሰው በመዋል ቁልፍ የገዙትን ነጋዴዎች በቀጥታ አሁንም ያለ ጨረታ ከባለሀብቱ በሚተላለፈው ስም ዝርዝር ውል እንዲዋዋሉ በማድረግ የሚሰራበት ሁኔታ ነው ያለው፣ በማለትም ጉዳዩን ያስረዳሉ። ለዚህም ማሳያ ይሆን ዘንድ አመዴ ገበያ በሚባለው የገበያ ማዕከል ያለውን ከ ሀምሳ ዓመት በላይ ለነጋዴውና ና ለደንበኞች አገልግሎት ይሰጥ የነበረውን የመኪና ማቆሚያ ቦታ ሁለት መኪና የሚቆምበትን አራት ሱቅ በአጠቃላይ ወደ አንድ መቶ ሀያ ሱቅ እንዲወጣው በማድረግ እየተሸነሸነ ይገኛል ይላሉ። የንግድ ማዕከሉ ግንባታ በተሰራበት ወቅት በከተማው ከተማው የነበረው መኪና አነስተኛ ቢሆንም ለትውልድ ይጠቅማል በሚል እሳቤ ከስልሳ በላይ መኪና እንዲያቆምና የእሳት አደጋ ቢነሳ በሚል በየቦታው የተዘረጋ የውሃ ማስተላለፊያ የእሳት ማጥፊያ ዛሬ ላይ በማዕከሉ እሳት ቢነሳ አስጊ በሚባል መልኩ ተደፍነው ሽንሽኖች እየተሰሩበት ይገኛልም ሲል ይቀጥላሉ። ጌታቸው ረዳ የመጀመሪያውን የካቢኔ ስብሰባቸውን በብልጽግና ሰዎች ተከበው አካሄዱ። ዛሬ ቅዳሜ ሚያዚያ አራት 2017 ዓ ም የቀድሞው የህወት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የአብይ አህመድን ተላላኪ ካቢኔ በይፋ ተቀላቅለው ስብሰባ ተቀምጠዋል። በትግራዩ ጦርነት ጊዜ የአብይ ተላላኪ ናቸው ሲሏቸው ከነበሩት የብልጽግና ካቢኔዎች ጋር እኩል ቁጭ ብለው የአብይን ወሬ ሰምተዋል። ጌታቸው በትምህርታቸው ሰባተኛ ክፍል አልዘለሉም ባሏቸው አብይ እየተመሩና እየታዘዙ ሊቀጥሉም ሚኒስትር ሆነው ከዳንኤል ክብረት፣ ከብርሃኑ ነጋ፣ ከበለጠ ሞላና ከለገሰ ቱሉ ጋር ተቀምጠዋል። ፕሮቶኮል የማይሆንላቸው ጌታቸው፣ የሚስጥር ሚስጥር የማይጠብቁት ጌታቸው፣ ዘለፋን የሚወዱት ጌታቸው፣ መጠጥና ሴት የሚወዱት ጌታቸው፣ ማንንም አይፈሩም የሚባሉት ጌታቸው ዛሬ የጀመሩትን የካቢኔ ስብሰባ እስከ መቼ ድረስ ያዘልቁታል የሚለውም እየተጠበቀ ነው። ጌታቸው ካቢኔውን የተቀላቀሉት ብልጽግና ሳይሆኑ በኢዜማ በአብንና በኦነግ ማሊያ ብልጽግናን እንደሚያገለግሉት ብርሃኑ ነጋ ሞላ በለጠ ሞላና ቀጀላ መርዳሳ እርሳቸውም አንዱን የህዋት ክፍል ይዘው ወይስ እንደ ዳንኤል ክብረት በፊደል ተወክለው የታወቀ ነገር የለም። አብይ ነገ በትግራይ ላይ ጦር ቢያዘምቱና ሌላ አልቂት ቢያውጁ አይፈሩም የሚባሉት ጌታቸው እንደ አብርሃም በላይና ሙሉ ነጋ በአቢ ካቢኔ ውስጥ ሆነው ከአቢ ጎን ይቆማሉ ወይስ ለትግራይ ህዝብ ሲሉ ዋጋ ይከፍላሉ የሚለውም ሌላው ተጠባቂ ጉዳይ ነው። የሆነ ሆኖ ከህዋት ደጋፊዎች ጋር ብሽሽቅ ውስጥ የገቡት የጌታቸው ደጋፊዎች ታዲያ እናንተ አላሰራና አላኖር ብላችሁት ምን በልቶ ይኑርላችሁ